ለማኝ ነኝ ከደጀ ሰላምሽ ከፊትሽ ላይ ቆሜ ለማኝ ነኝ ለነብሴ፣ ለማኝ ነኝ ለጉርሴ። አንድም ለረሃቤ ሌላም ምንድን ነው ከደጅሽ ማልቀሴ? እኔ የኔ ቢጤ ከበረሽ ላይ ሆኜ ዘወትሬ ማስቀደስ ሊሳለሙሽ ሲመጡ ለነፈጉኝ እጆች ቆም ያለው ለክስ። ማርያም ማርያም ማርያም ስምሽን ጠራሆት መበደሌም ቢክስ እኔ ምስጊል ለማኝ የለበስኩት ቁርበት ገላዬ ጥቀርሻ ሩሩሃ እናቴ ለጋስ ነሽ ዋት ልትጠማውሻ እና የኔስ ነገር ፍቅርሽን በመሻት ቆም ያለው ከደጅሽ ኃጢአቴን ደምሰሰሽ ጨለማዬን ገፍሽ አማልጅኝ ከልጅሽ ካለሁበት ስፍራ እልፍ አላፍ መማን ነጠላ አጣፍተዋል የልባቸውን ቋጠሮ ትፈችላቸው ዘንድ ፊትሽ ተደፍተዋል። ይጎርፋል ጸሎቱ ይቀርባል ስግደቱ ከሰዎች መካከል ከአውደ ምረቱ መንፈስ ቅዱስ ወርዶ ሲጣን ሲከለከል በዚህ ሁሉ መሃል አየሁ መባረክ ሰማሁ መቀደስ። እማምላክን ጠየቅኩ እንድትሰጠኝ ጸጋ ነብሰይ እንዲላት ደስ በልመና መክሊት ነብሰይ ናጠገብኳት ለረዴት በቃው። ስለ ማርያም ብዬ ስጋዬ ልሞላ ከመንፈሴ ነቃው። ስለ ማርያም ስለ ማርያም ስለ ማርያም ለጥማቴ ውሃ ለረሃቤ መና ከደጀ ሰላምሽ ከበሯ ላይ ሆኜ ቆምኩ ይለልመና እጄን ዘረጋ ሆኝ በድርሽን ተሳልሞ ለሃጅ መንገደኛ ካገኘሁኝ ብዬ በስምሽ ስጠጅቅ ደቅ ምጻተኛ። አንዳንዱ ይሰጣል፣ አንዳንዱ ይነፍጋል። ዛሬን ሳይኖርበት ለነገ ይተጋል። በዚህ ሁሉ መሃል ከደጀ ሰላምሽ ከበሯ ላይ ቆሜ ለማኝ ነኝ ለለብሴ፣ ለማኝ ነኝ ለጉርሴ፣ አንድም ለርሃቤ፣ አንድም ምንድነው ከደጅሽ ማልቀሴ? በነብስና ስጋ ከንቱ ሆኜ እንዳልቀር በፍቅርሽ ወላፈን ህይወቴን አድሻት፣ እናቴ የማምላክ፣ በምልጃሽ ትፈጸም ልቤ ላይ